አብርሽ ማለት ነው እንደ አሁን እንኳን ቢያንስ እንኳን አሁን እንኳን እንደ አሁን እንኳን የልጅ አባት ሆናሉ። ኧረ ተው ተከበር አንተ ሰውዬ ተውተው። እንዲህ በዚህ አጋጣሚ ግን ማለት ነው ቤተሰቦች ሄርሜላ፣ እንዴት እንዴት እንዴት ነው ብጥስ ቅንጥስ የሚያደርግሽ? እንደዚህ ግን ዛሬ የለበሹ ልብስማ ለየት ያለ ነው፣ የእውነቴን ነው። በነገራችን ላይ ግን ማለት ነው ቤተሰቦች አብርሽ ተዘፍኖለት አያውቅም እንዴ? እንዴ ሩታ ስትዘፍንልህ ህንድ መስላ ስትሽከረከርልህ እያየን ነበረ። ምንድን ነው እሱ ተዘፍኖልኝ? የአቅም የመጀመሪያ ነው አልክሳ? አረ ጉድ እኮ ነው ቤተሰቦች፣ የእውነት አብርሽ በዚህ አጋጣሚ ለነገር እኮ እሱ እኮ ተናግሯል። እኔ ፈልጌ ነው ከሄርሜላ ጋር ፈልጌ ነው እንደዛ መሆነው ብሏል። እኛ ዝም ብለን ያው አላስችል ብሎን ነው እንጂ እንደው ስትር ብትል ስትር ማለት ያው ስብስብ ብትል አሁን የልጅ አባት ነህ በማለት ነው። እንደው መልእክታችንን እንደው የሚሰማን ካለ ብለን ነበር። ለነገሩ አንተ መስሚያ ጥጥ ነው መስሚያ ጥጥ ነው፣ በዚኛው ይሰማል በዚኛው ያፈሳል። ቤተሰቦች አብርሽ ግን እናቴ እኔ ሳስበው እንደ አብርሽ እየተዘፍኖ ሁሉ እንደሚያቅ ነው ይመስለኝ። ሄርሜላ እኮ ብጥስ ቅንጥስ ስትልብ በቃ የእውነት እኔ ግን ይገርመኛል። አብርሽን ዝም ብዬ ሳስበው ፈልጎት ነው። የእውነት ፈልጎት እኛ ተመልካች ነ ነው ጢባ ጢቤ እየተጫወተ ያለው እንጂ ሁሉም ፈልገውት ነው የሚያደርጉት። በነገራችን ቤተሰቦች እና አሁን እንኳ ምን አለስ፣ አሁን እንኳ እንዳባወራ ጀነን፣ አንተን ሄርሜላ ብቻ ነው እንደ ጀነን ብለህ ሲዘፈን ጥብርር የምትለው እስቲ ለአባትነትም ጀነን በል እስቲ ጥብርር በል እስቲ አባት አባት ሽተት እስቲ እያልክ ነው ለተመልካች እንደው ምትናገረው አደለ ኤርሜላ ኮን የራሱ አንድ ጠብ አደርጋለሁ ብላለች። ከማ ጠብ እንደምታደርግ በዚህ አለባ በሷ በዚህ ሁኔቷ እኔ ከማ ራሱ ጠብ እንደምታደርግ ባላቅ ቤተሰቦቼ። በነገራችን ባለፈ ኤርሜና ሮታ ንጠይቅ ቤሌ ሰዓት እኔ ራሱ አንድ ጠብ አደርጋለሁ ብላለች እንደሆነ ጠብ ከምታደርገው ባይገባንም አሁን መረጃው ባይኖረንም ማለት ነው ቤተሰቦቼ። የአብርሽ እና የሄርሜላ ነገር በቃ እኔ እውነት ለመናገር ከአብርሽ አንደበት ስለሰማ አሁን በቃ ማለት የለም አንዳንዴ ስታስቡት ሰው ፈልጎ የሚያደርገውን ነገር ምንም ብትሉ ከዛ ስራው ከዛ ድርጊቱ መቆጠብ አይችልም። ምክንያቱም ፈልጎት ነው። ሳይፈልገው ተሳስቶ ሳያውቅ አሳስታው ምናምን የሚሆን ነገር አይደለም። ፈልጎት እያደረገ ስለሆነ ግን ይደብራል። የእውነት ይደብራል። ለተመልካች በጣም ኔሌ እንደሚደብረው የእውነት ነው ምላችሁ። ያስጣላላብሽ ለልጅ ምን አይነት ታሪክ ነው የምታስቀምጠው? ከህቴ ጋር ነበረ እንደዚህ ሰው የነበርኩ ልትለው። ልጅ እኮ ማደጉ አይቀርም። እግዚአብሔር ያሳድግልህ እና መጨረሻ ጋሻ ላይ ልጅ አድጎ መችም ጊዜው ከባድ ነው ደግሞ አሁን የሚወለዱት ልጆች ጊዜ ይብሳል የእውነቴን ነው የምላችሁ ቤተሰቦች እና በዛን ጊዜ አባቴ እንዴት ነበረ ዩቱብስ እንዴት ነበር ሲሰራ የነበረው ቲክቶክ ሲን ከእህቴ ጋር ነበረ ልጄ በዛን ሰዓት ሲጨፍር የነበረው በዛን ሰዓት እንደዛ ቅንጥስ ብጥስ ስትል የነበረችው እህቴ ናት ብለህ ልትነግረው ነው ምን አይነት ታሪክ ልታስተላልፍ ነው ለልጅ ማለት ነው ያድጋል ማደጉ አይቀርም፣ ልጅ ከተወለደ በኋላ እና፣ እኔ ግን የሄርሜላ እንደዚህ መሆን እኔ አብሬሽ ሙዚቃ ተመዝቆለት አያውቅም ይሆን አላውቅም። አብሬሽ የእውነት በጣም በጣም በጣም ነው እየገረመኝ ያለው ነገሩ ፈልገና ወደ ለምታደርገው ነገር እኔ የኔ መገረም ለራሴ ገረመኝ እንጂ ቤተሰቦቼ እሱ እኮ እኔ ፈልጌ ነው ማድረገው በእኔ ህይወት ውስጥ ማንም አገባም ብሏል። በባለፈው ቪዲዮ እኔ ይሄና ዛሬ ደግሞ ለየት ብላ እናት የለበሰችው ልብስ ያሳፍራል። ኧረ ሴቶች አለባበሳችሁንም የእውነት አስተካክሉ። ምንድን ነው ቀደድ ቀደድ ተደርጎ ማለት ነው፣ ንፋስ አስገብታችሁ እንትን የምትኑ የሚመስል ልብስ እየለበሳችሁ ወንዱ ነኝ ምንድነው? እንደዚህ ብጥስ ቅንጥስ እያላችሁ ባለትዳሩንም ባለትዳር ያልሆነውንም ባታሳስቱ እንዴት ጥሩ ነበር። የሆነች ሴት ልጅ እኮ አሳሳች ናት፣ በብዙ ነገር ማለት ነው። እና ለማንኛውም ይመቻችሁ። የአብርሽ ሁኔታ ግን አቤት አቤት ቅብር አድክም ማለት ነው። አብርሽ እያንተ ነገርማ ይከብዳል ለማውራትም ለሰሚም እውነት ለተመልካችም ይከብዳል። ና የዛሬው ደግሞ እኔነቴን ወዶዋለው በሚል ሙዚቃ ወይዘሪ ዘሪ ቴርሜናና አቶ አብርሽ አንድ ላይ እንግዲህ የሙዚቃው ክሊፕ ሰሪ እሷ ናት የምትመስለው፣ የተዘፈነለት ደግሞ የሚመስለው አብርሽ ነው። ቤተሰቦቼ የተዘፈነለት የሚመስለው አብርሽ ነው። ሁኔታውን አክቱን ምናምን ብታዩ እሱ ነው የእውነት የሚመስለው እና ለማንኛውም ሄርሜላ የመሬትያዥ አሁን ልጁ ባለትዳር ነው ነገሩ በፊትም ባለትዳር ሆኖ ነው ከአንጀ ግን ቢሆን አሁን ደግሞ የበለጠ የልጅ አባት ነው። የልጅ አባት ነው አብርሽ። ስነስርዓት ያዝሽ። ከተመልካች የምታመልጠ እንዳይመስል ስነስርዓት ብትይዙ ለታች